ሽብሬና የኔ ሴቶች ጋር አስገብቼ ይፍራታ ሊያረክሹን አንድ በአንድ አንችል ያረጋሉ የመጨረሻው ድላችን ሁሉም ለፍርድ ቀርቦ ግቢያች ውስጥ እኔ የምላችሁ ኢንስፔክተሩን አለማድነቅ አይቻልም። በጣም ደስ የሚልና አስተዋይ የሆነ ሰው ነው። እንግዲህ ናታንን ከሱ ጋር እንዲሰራና ወንጀለኞችን በናታን በኩል በቀላሉ ማጥመድ እንደሚቻል ነግሮ አሳምኖ ዛሬ ላይ ናታን አብሮት በመስራቱ በጣም ደስ ይላል። እንግዲህ በቅርቡ ወንጀለኞቹ ሁሉ ተለቃቅመው ወደ ህግ ይቀርባሉ ማለት ነው። እናም ሀረግ ድራማ የዛሬውን እንዴት አያችሁት? እንግዲህ ኤፍራታና ጽዮን ወደ ሆስፒታል ሂደው እርግዝናው እውነት ነው አይደለም የሚለውን ቸክ ለማድረግ ሂዳ ነበር። እንግዲህ እርግዝናው እውነት ነው ተብላለ ኤፍራታ። ታዲያ አሁን ላይ ጽዮን የማንኛቸው ነው እያላይ ጥያቄ እያቀረበችላት ነበረ። እንዲሁም ደግሞ እንግዲህ ቢኒያምና ና ናታን ተጣልተው አይተናቸው ነበር። ነገር ግን ደግሞ ናታን የሄደበት ርቀት የሚገርም ነበረ። እንግዲህ ቤተሰቦቹን ላለማስጠመድ ሲል ያደረገውን ነገር ነው። እንግዲህ ቢንያምም እውነታውን አውቆ ናታንን ስለተረዳው ደስ ይላል። በመቀጠል የዛሬው ሀረግ ድራማ ክፍል ዘጠና ስድስት እውነት ለመናገር በጣም ደስ የሚል እና ምን ነው ባላለቀ የሚያስብል ቆንጆ ድራማ እየሆነ መጥቷል። ሲቀጥል እንግዲህ የቤዛ ፍቅረኛ የእናቱን እንዲሁም ደግሞ የእህቱን እንዲሁም ከእናቱ ጋር የሚሰሩትን የወንጀለኞቹን ፎቶ ጨምሮ ለፖሊስ የሰጠው እሱ ነው እንግዲህ አሁን ላይ ወንድሜን ማገኘት እፈልጋለሁ እያለው ያለው ልጅ እሱ ለራሱ ከዚህ ህይወት መውጣት ይፈልጋል በእርግጠኝነት ከቤዛ አፍቃሪ ጋር ወንድም ተብዬው ከሰራ እናቲቱን በግልጽ ያ አሳልፈው ይሰጧታል ማለት ነው እና እውነት በጣም ደስ የሚል ድራማ እየሆነ መጥቷል። ኤፍራታ በማርገዟ ደስ ይላል። እንግዲህ ደግሞ ቤዝዬ። በተኛችበት ሂዋን መታ፣ ለምንድን ነው የማታድንኝ? እያለች ስታስጨንቃት፣ እሷም አሁን ላይ ወደ ፖሊስ ጣቢያ ሄዳ ልታመለክት ነው ማለት ነው። እንግዲህ አሁን ላይ ሂዋን የት እንዳለች ፖሊሶቹ በእርግጥ ያውቃሉ። ያው እነሱን ለማዳን እንዲሄደች ግማሽ ሰው ያውቃል። ስለዚህ አሁን ላይ እንግዲህ የቢንያምን ኬዝ የያዘው አንደኛው ሰውዬ ለሀቄ የቆመ ነው እንዲሁም ደግሞ ከናታን ጋር የሚሰራው ኢንስፔክተርም ከሀቅ የቆመ ስለሆነ በእርግጠኝነት መጨረሻው ምን አይነት ግርግር እንደሚፈጠር ባላውቅን ደስ የሚል ድባብ ይኖረ ብዬ አስባለሁ። ሲቀጥል አሁን ላይ ሉሊት ግራ ገብቷታል። ምን ትሁን ወዴት ትግባ? እንግዲህ በአንድ በኩል ያንኛው አለቃዋ የሚባለው የአፌት እንግዲህ ከናታን አንዳንድ ነገር አጣርተሽ አንጭሌ ባላት መሰረት ናታን እስከሚገባ እየጠበቀች ነበር። ናታን ደግሞ ከስራ ውጭ ምንም ነገር ላወራ አል አትችልም ብለው ቢላትም እንግዲህ ሉሊት እንደለመደችው ልታስፈራራው አባትህ ደሞ ቴሌቪዥን እናገራለሁ ብትለውም እሱ እንግዲህ ከባድ እርምጃ ነው የነገራት። እና አሁን ላይ ሉሊት ምንም ልታረግ አትችልም። እናታንን አሳልፋ ልትሰጠው አትችልም፣ ምክንያቱም ይገላታላ። መሄጃ የላትም፣ ቤት የላትም። አለቋ እንደሆነ እንዳለቃ አይደለም የምፈልገው ነገር አይሟላላትም። እና በእርግጠኝነት ሉሊትም ከያፌት የምትወጣ ይመስለኛል። ያው ባትወጣም ባትችልም ግን ደግሞ ማድረግ አትችልም አሁን ላይ እና የዛሬው ሀረግ ድራማን ብቻ እንዴት አያቸውት እጅግ በጣም ደስ የሚለና በቃ አስደማሚ የሆነ ነበር የዛሬው ድራማቸው እና እኔ በተለይ ይሄ ፖሊሶች ግርግር ያለበት ነገር ደስ ይላል እና ወንጀለኞቹ ለፍትህ መቅረብ አለባቸው የታገቱት ሴቶች ሊደርሱላቸው ይገባል ስለዚህ ናታን ኤፍራታን ብቻ ሳይሆን ከዛ አረመኔ የምታስትለው እንዲሁም በቁማቸው የታገቱ የተሰቃዩ በሶስት በአራት ወንድ የሚደፈሩት ሴቶች የማዳንም ጭምር ነው። እናም የዛሬው በጣም የሚገርም የሚገርም ነው። ብቻ ግን ቶቶሎ ይልቀቁልን። ብቻ አስደማሚ የሆነ ድራማ ነው። ቤተሰብ እንዴት ቀጥሎ አል ሀረግ ድራማ ማለት ነው እና እንግዲህ ጽዮንም አቤልም በቅርቡ በእጇ እንደምታስገባው እርግጠኛ ናት። እናም አሁን ላይ ያው ሀረግ ድራማ ይቀጥላል፣ ግን ደግሞ አሁን እየሄዱ ያሉበት መንገድ አሪፍ ነው። እንግዲህ ና ካናንም እየተከታተሉት ስለሆነ እና ወደ ቤተሰቦች ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ